አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሁድና የተከበራችሁ የሳአዴ ፋሚሊዎች እንዴት ናችሁ? ደህና ናችሁ? የእነዳኙ አልሐምዱሊላህ ባላችሁበት አለም ዳርቻ ሰላማችሁ ብዙት ብዙት ይበልልኝ። እንኳን ወደ ቤት የጎራላችሁ። እራት ይኸው እየጋበዝኳችሁ ነው እ ኮሜንታችሁን ላንብብ። ሴትዬ በጨለማ ተነስታ ከክ ትንበይትደኛሎች እንዳናኝ እዛ እነዚህ እያልኩ ነው አንድ ብሬ ዛሉ አንድ መጣን መጣን። ሱሱ እንኳን ደህና መጣሽ። እሞ እስመዬ እንኳን ደህና መጣሽ። እሞ እስመ እሺ ሰላም፣ እንዴት ነሽ? ማርሼት እንኳን ደህና መጣሽ ነው። ጠህለኝ ወስደልኝ። እንኳን ደህና መጣችሁ ልጆች። ሁለት ልጆች ዘሬ መተወት መጣን መተና ሰአዲ ይፈለግ ይከፈት ለማለት ነው። ይፈለግ ሱሱ አደ ይፈለግ ሱሱ ሳ እሺ፣ ማርሼት ውዬ ውዴ። አሰላሙ አለይኩም ሳድግ ፈቺልን ይቅርታ አቆያችሁ፣ እንዲህ ቀልዬ። ወዓለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት መጣን? አመሻችሁ። እሺ ሰላም ሰፈት ሰላም መተናል እራት ነው ሳዲያ ራት ብሉልኝ ምስ ኧረ ዛሬ ትዕግስት ጎራዲት ትመታለች ማሻለ ተባረካላት ሰላም ሁሉ ሰላም ነው ወይ ወይ እንዴት ነው ጓዳ ዛሬ ልጆቹ ሶስት መተዋል ማለት ነው ማለት ነው አሰላሙ አለይኩም ወረህማቱላሂ ወበረካቱ። ዋአሌኩም ሰላም ረህመቱላሂ ወበረካቱ። የችሎ እንኳን ደህና መጣች። እንደው ስምሽን ቀይር ብታደርጊልኝ ለመያዝ እንኳን እንዲመቸኝ ማለት ነው። በጣም ግራ እያጋባችን እኮ ነው። አሰላሙ አለይኩም። ዋአለይኩም ሰላም ረህመቱላሂ ወበረካቱ። እንዴት ነሽ ውዴ? እንኳን ደህና መጣች። መጣን የኬራው ቀን ላይ ትንሽን እያየው እየሳኩ ነበረ ማለት ነው። አሁን አንቺ ምን አውቀሽ ነው እንደ ማለት ነው። ግን እንደዚህ እንደዛ ነገር የፈለገ ቢሆን እኔ በባሌ ላይ አላረግም። የፈለገ ነገር ቢያረግ አሁን ከሴት ትኩል አብራሽ ተሰድቡን። እሺ፣ አለን አለን። ፊክ የኬራው እንዴት ነህ? ደህና ነህ ወይ? ሪች ባለ ዳሌዋ እንዴት ነሽ? ደህና ነሽ ወይ? አንድ ቀን ዳሌሽን አላሳየሽን። ዝም ብለሽ ባለ ዳሌ ተብሎ ተጻፈ ወይ? ጉድ እኮ ነው። ሙያ ማሻላ የእኔ ጠባይ ጠባ

አሁን እራሱ እንዴት እንደጻፍኩት አላውቅም እንዴት እንዳነበብኩት አላውቅም ማፊ ሶት ሌሽ ሶት እንዴ ሶት የለም የምራችሁ ነው ዋው ሞያ ደሳ እሺ ማርቲዲ እናመሰግናለን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አህላን ኩፊዲ አለው ዋው ዛሬ

ነገ መጀመሩ ከሆነ አዲስ ነው። እሺ ነገ ጀመሮ። እሺ ውዶች የኔ ባለሙያው ያው ዘሙዬ፣ እንዴ ከፒዛ ደግሞ ወደዚህ ተሸጋግረናል። ፒዛና ፒዛ ደግሞ አይደል? አሁን ደግሞ ወደዚህ ተሸጋግረናል። እና ኧረ እንዴ እንዴ ዘሙት የሰሞኑ ደግሞ ሙያ የተለየ ነው። ለምን በአራር አታወጡኝም? ታዲያ ሞኒ እንዲሆን ማለት ነው። ሰዓት ሰዓት እንዲሰጠኝ ለምን አታወጡኝም? ላይክ አድርጉ እያላረጋችሁ አው ላይክ አስራ አንድ ላይክ ብቻ ነው ያለው። እሺ እኔ አሁን አስራ አምስት አደረግኩኝ። የእኔ ባለሙያ አደራህን እንዳንተ አይነት እንደዚህ ነው። እዚ ሳህድዬ ውዴ ዘሙዬ እኔ እንዳው እኔ እንዲሁ ቤትሽ መጥቼ ጉድ ያለው ሙያሽን፣ እንዴ ዘሙየተ መጠርጠሮስ መጠርጠሮስ እንዴ ዘሙየተ እንጂ ችግር የለ፣ ማስተናገድ ይቻላል በፈለግሽው አይነት ማለት ነው። አለኪ አለ ፈቅዶ ሁሉና ነገ ሰላም። እንኳን ደህና መጣሽ የእኔ ውድ። እናመሰግናለን የእኔ ውዶች፣ እናመሰግናለን። አረ ይሄስ የኔ ጭቅላት እያከልቅእ ዛሙይታይ እንጂ አሪፍ እኮ ነው። ዳጎስ ዳጎስ ያለ ነው እንጂ ቀጭኑማ ያዋጣም እኮ ቀጭኑ ምን ያደርጋል? እንደው ዳጎስ ያለው እኮ ነው። እንደው መግመስ የምፈልጉ ማለት ነው ነው። ችግር የለም ቤቴ ክፍት ነው። አይዟቸው አስተናግዳቸው እንደው

እና ዘሙዬ፣ ችግር የለውም አንቺ ብቻ ለመንጣት ነው እንጂ ችግር የለውም። እሺ፣ አታስብ የፈለግሽው ነው። ከፈለግሽ ጥብስ፣ ከፈለግሽ ጥቅቅል፣ የፈለግሽውን አይነት ነው የምሰራልሽ። እንዴ ዘሙዬ፣ እኔ አንቺ ለማስተናገድ ደሞ እታች ጣብ ጠብ፣ ምንድን ነበር የሚባለው? ዝቅ ብዬ ወደ ታች ነው ማስተናገድ። እሺ፣ ችግር የለውም አብሽር። እንዴ እንደውም ይሄንን የወሎ ጭስ ማለት ነው ገና ከበሩ ገና ዘሙ መጣይ ሲባል ማለት ነው ስትወርጅ በቃ እንደዛ አጥኚ ነው የሚቀበልሽ ማለት ነው። በቃ ቤቱን ተይው ምን አርግ እንዴት እንደሚቀበልሽ ምግቡንማ ተይው ችግር የለም። አንቺ ብቻ ነው ይልሽ ታዲ ኩሉ ማሽሩቡ ባይልኝ መንፈሰ ቅዱስ ያልኳቸው ኩሉ ይሽረቡ ሻይ ይሽረቡ ገፋ ይሽረቡ ማይ ኦኬ ተአክሉ ወህድ ወህድ ኬፊ ወህድ ወህድ ላ ኑስ ኑስ ኬፊ ኑስ ኑስ ኬፊ ማፊ ወህድ ወህድ እንዴ

ለምሳሌ አረበኛ ማ ተውሻት ነው የመጣው፣ አባጥንቻት ማለት ነው። አረበኛ በእግር እሺ፣ አይ፣ አንቺ እንቺ እግሩ እግሯን ወደ ላይ ያቺ ዶሮማ ብዬ ቆይ፣ እሷን ዶሮማ በደንብ ሰርቾ ነው እንትን የኢትዮጵያ ዶሮ በደንብ ምኗም ነገር እንትን ሳትል፣ አፏ ሳይቀር እግሯ ሳይቀር ጭንቅላቷ ሳይቀር ይሄ መላላጫው ሳይቀር መቋደሻው ሳይቀር ምን ነበረ መጋገጫው ሳይቀር ይሄ የኋላ አጥንቱ ሳይቀር የፊት እግሩ ሳይቀር የምንም ሳይቀር ማለት ነው። አሁን ሁሉንም ዘርዝሬያቸዋለሁ። የጣፊ ጣፊ

ዶሮ ስንት ብልት አላት? ሴቶች አስራ ሁለት ስንት ብልት አላት? አስራ ሁለት ነዋ። ይህን ምግብ መሞከር አለብኝ፣ ይህን ምግብ መሞከር አለብኝ። አሁ ሞክሪ። በጣም አሪፍ ነው፣ የምር በጣም አሪፍ ነው። ሞክሩት፣ ይጣፍጣል። የምሬ ነው። በተለይ በአትክልትም በፈለጋችሁት አይነትም ሞክሩት። የምሬ ነው። ክፍት ነው ሴት ይሄ እቃ አውርዱ ተባልኩኝ። ሳድዬ እሺ፣ ዘሙዬ እሺ፣ አብሽር ይሄ ናት አብሽር፣ እና ክፍትን አብሽሩ ተበሸሪልኝ። ፎዝዬ እናመሰግናለን። ወይኔ እርሴ እኮ ቀረ በቃ። ከእናንተ ጋር ኮሜንት እያነበኩኝ መሳቅ ነው ስራዬ በቃ። ችግር የለውም እኔ እንትን በሉ ማለት ነው። እርሴን ኮሜንት ላይ በደንብ አድርጋችሁ ጻፉልኝ ግን ከቻላችሁ ባለኝ ደቂቃ ብጽፉልኝ ደስ ይለኛል። ርዕሴ ላምዱም ማለት ነው። ርዕሴ ምን ይላል? በህይወቴ አንዳንድ ሰዎች ትንሽ ቀደም ብሎ ባገኛቸው አንዳንዶቹ ቀደም ብሎ ባገኛቸው፣ አንዳንዶቹን ደግሞ ትንሽ ዘግይቶ ባገኛቸው፣ አንዳንዶቹን ደግሞ ጭራሽ ባላገኛቸው ይላል እና አንዳንዴ እኛ ስናስብ

አዲ ዶሮ ብልት ከነስማቸው ዝርዝር ዝብኚ ላገባ ነበር ለጤ ሳይቀጥብኝ ልጤ ሳይቀጥብኝ ንገሪኝ። የለ እንዴ የዶሮ ብልት አስራ ሁለት ናቸው። እሺ፣ አንድ ጻፊ መላላጫ፣ ሁለት እግር፣ ሁለት ታፋ፣ ሁለት እንዴ ስንት ናቸው? ጣፊ እንዴ ጻፊ ፈረሰኛ አስራ ሁለት ሞሉ ፈረሰኛ መቋደሻ መላላጫ አስራ ሁለት ቆጠርኩልሽ ማለት ነው እና በእርእስ የጻፈውን ደግሞ እና ርእሴን እያነበብኩ ነበረ ቆይ መጣሁ

በል እንግዲህ፣ ሴትዮ ያልተፋታችኝ ምንም ላደርጋችሁ አልችልም። ባይ ባይ፣ እመጣለሁኝ። እሺ